ሻው መነሻ ክፍል አንድ ግራጫ ነጭ የሚጠቁሩበትና ጥቁርም የሚነጣበት ሰፊ ግዛት ነው። የህይወት መልክ አስር እጁ ጥቁር እና ነጭ፣ የቀረው ደግሞ ግራጫ ነው ሊባል ይችላል። ግራጫ የብርሃን ኩርፊያ ወይም የጨለማ ፈገግታ ሆኖ ይታያል። ወደ አንደኛው ወገን የወገነ ግን ደግሞ ሁለቱንም አጣምሮ የያዘ ቀለምም ይመስላል። በእርግጥ ግራጫ ቀለም አይደለም፣ የራሱም መልክም የለውም ብሎ መከራከርም ይቻላል። በሌላ በኩል ሁሉም ቀለማት በየመልካቸው የየራሳቸው ሰፊ ግራጫ ደርዝ አላቸው። ሰው የመሆን ሌላነትና ያውነትም በራሱ ሰፊ ግራጫነት ውስጥ ተሰውሮ ተገልጧል። እያንዳንዱ ሰው ሌላ ሰው፣ ሌላውም ሰው ያው እንደኛው ሰው መሆኑን መረዳት አንዱ የግራጫ የህይወት አስተያይ ነው። ዶክተር ሌላ ሰው ከገባበት የግራጫ ሀሳብ ውስጥ የእህቱ ስልክ ምንጭቆ አወጣው። እያወራ ማሰብና እያሰበ ማውራት ከስራው የተማረው የዘወትር ልማዱ ሆኗል። ነጭና ጥቁር እየተዋየ ጋር ረዳት የእርሱን ግራጫ ዓለም መረዳት እንደ ተሳናት ከሚያስቧት እህቱ ጋር መነጋገር እና መግባባት እየተሳነው መጥቷል። እቴቴ፣ ምን ብልሽ የእኔ ሀሳብ ሊገባሽም ሆነ ሊስማማሽ አይችልም አለ እጁን እያወናጨፈ። ከበረ እንዳወርደው ክሊኒኩ ግቢ ውስጥ ወዲያ ወዲህ እያለ የስልኩ ሞገድ ከቢሮው ውስጥ እየተንቆራጠጠ ስላስቸገረው ነው ወደ ውጭ የወጣው። ከታላቅ እህቱ ጋር ቀዝቀዝ ብለው የጀመሩት የስልክ ወሬ ወደ ጋለ ንትርክ ተቀየረ። የማይገባኝ ከሆነ ታዲያ ለምን አታስረዳኝ? ብላ በደረቁ ስስቅ የበለጠ ተበሳጨ። ሁልጊዜም እንደ ልጅ የምታየው ይመስለዋል። እሺ አንድ ጊዜ በደንብ ስሚ፣ ለእኔ ስኬትና ምቾት ስትኖር የምታገኛቸው የስራ ፍሬዎች ናቸው እንጂ የምትኖሪላቸው የህይወት ጥሪና ዓላማዎች አይደሉም የመኖርን ትርጉም ሊሰጥ የሚችል ሀይል በውስጣቸው የለም። እኔ ወደ አገር ቤት የተመለስኩት የህይወቴን ጥሪ ለመፈጸምና እድሜ ልክን ሲያሰቃዩ ለኖሩ ጥያቄዎች መልስ ለማግኘት ነው። ይህንን ደግሞ ለንጹህም ቢሆን ላስረዳት ብሎ ሳይጨርስ አቋረጠችው። ስማ ሌላ በማዬ ሞት እኔ ያንተን የማያልቅ የፍልስፍና ዲስኩር መስማት ሰልችቶኛል። ደግሞ እድሜ ልክን ስትሰቃኝ እንደኖርክ አላውቅም ነበር አለች ብስጭት ፣ ምጸትና ትዕግስት ማጣት በተሸከመ ድምጽ የአስራ አንደኛ ክፍል ተማሪ ሆኖ ወደ አሜሪካ ሲሄድ ተቀብላ ያስተናገደችውና ያስተማረችው እሷ ናት። በመካከላቸው የአስራአምስት አመት ልዩነት በመኖሩ እንደ ሁለተኛ እናት ሆኖ የሚያያት እሺ ቆይ፣ ምን አርግ ነው ምትኝ? እዚህ የጀመርኩትን ነገር ሁሉ በትኜ ብድግ ብዬ እንድመጣ ነው የምትፈልጊው? ብመጣ ስለምኑ ነው? ከዚህ በኋላ እንደሆነ ሁሉም ነገር ተበላሽቷል ሲል ወደዚህ ያመጣኝን ጉዳይ ከጫፍ ሳላደርስ መመለስ አልችልም እያለ ቁርጥ ባለ ድምፅ ተናገረ። ሊግባቡ እንደማይችሉም ቢገባውም ተስፋ ሳይቆርጥ የንግግሩን አቅጣጫ ቀይሮ ሁኔታውን ሊያስረዳት ያደረገው ሙከራ ሊሳካለት አልቻለም። ስማ፣ ሌላ ሚስትህና ልጆችህን ለአንዴና ለመጨረሻ ጊዜ ላለማጣት ከፈለግ፣ ይሄ ብቸኛ እድልህ ነው። ቆይ አንተ ግን ምንድነው የነካህ ነገር? ቢያንስ ልጆቹ አያሳዝኑህም? እሷስ ብትሆን በዚህ ሀገር ኑሮ ሁለት ልጆች ይዛ ላይ ታች ስትማስን ምንድን ነው ልብህ እንዲያደነደ ነው? አለችው። የልጆቹና የሚስቱ ነገር ሲነሳ ሰውነቱ ሲግል ተሰማው። ውስጡ ማልቀስ ቢፈልግም ስሜቱ እንደምንም ተቆጣጠረው። ሰው በሌለበት ጫካ መሀል ወይም በተራራ ጫፍ ላይ ቆሞ እሪ ብሎ መጮህ አማረው። ሳያስበው የውጭው በርጋ ሲደርስ ጥበቃው ስላልነበሩ በሩን ከፍቶ እግሩ ወደ አመራው አቅጣጫ ወጥቶ ሄደ። እህት ውስጥ ስታወራው ጆሮ ቢሰማትን በጭንቅላቱ ውስጥ ባለው የሀሳብ ጫጫታ ተውጦ በቀጭነው የጠጠር መንገድ ቁልቁል ወረደ። ስልኩን ድንገት ሲቋረጥ አየት ታደረገውና ከእጁ ላይ አሽቀንጥሮ ሊወረውረው ፈለገ። እጆቹን በሱሪው ኪስ ውስጥ ከቶ በጸጥታ ቁልቁለቱን መራመድ ቀጠለ። ከዋናው አስፋልት ከመግባቱ በፊት ካለች አንዲት ሱቅ ገብቶ ፓኮሮዝማን ሲጋራ ገዛ። ከ15 ዓመት በኋላ ሲጋራ በእጁ ሲነካ ይህ ለመጀመሪያ ጊዜ ነበር። ወዲያው ወደ ዋናው መንገድ እንደታጠፈ አንዲት ትንሽ ካፌ በረንዳ ላይ ተቀመጠ። ከፓኮ ያወጣትን ሲጋራ እያፍተለተለ አመነታ። ሲጋራዋን እያነደደ በሚመጣው በሚትጎለጎል ጭስ ውስጥ ታፍኖ የውስጥ ስቃዩን ሊደብቅ ፈለገ። ቡና እንደወረደ አዘዘና ደጋግሞ በረጅሙ ተነፈሰ። መራራውን ጥቁር ቡና በትኩሱ ፉት ፉት ብሎ ጨለጠው። ከብዙ ትግል በኋላ ያወጣትን ሲጋራ እያመነታ ወደ መጣችበት መለሳት ሙሉ ጨመዳዶ ከባዶ ሲኒ ውስጥ ጨምሮ ጠቀጠቀው። ሂሳቡን ከሲኒው ማስቀመጫ ስር አስቀመጠውና ወደ ዋናው መንገድ ገብቶ እግሩን ተከትሎ ተጓዘ። ፀሐያማ ሆኖ የዋለው የአዲስ አበባ ከተማ ሰማይ ከወደ ሰሜን ምስራቅ በመጣው ጥቁር ደመና ሲሸፈን ከተማይቱ ፈክቶ የዋለፊቷን ፊቷን ባንድ ያጨፈገገችው ሰማዩን ያጨለመ በወፍ ያረገዘው ደመና የተሸከመውን ውሃ ከተማይቱ ላይ ለመዘርገፍ አቆብቁቦ ልብን በሚሰነጥቀው መብረቀ ነጎድጓዱ እያንባረቀ በማን አለብኝነት መጣ መጣው ይላል። ሳር ቅጠሉን እያነሳ ና እያጣለ የሚያፏጨው ንፋስ ደግሞ የደመናውን ክምር ከሰማዩ ገጽ ላይ ሊያባረር ይመስል በምታ ነጋሪት አይነት ጠድፊያ ከወዲያ ወዲህ ይራወጣል። የህያላኑ ሰጣ ገባ ያስጨነቃቸው ሕያዋን ፍጥረት በመጠለያቸው ገብተው ሊሸሸጉ በየአቅጣጫቸው ይጣደፋሉ። የውሾች ጩኸት ና የሰዎች ሩጫ የታክሲዎች ውክቢያ ና የዛፉ ሿሿታ የፈጠረው ድብልቅልቅ ትርምስ ብረሩ ብረሩ የሚያሰኝ ልብ የሚያባባ ስሜትን ያጭራል። የአየሩ ቅዝቃዜ እና የሰማዩ ጥቁረት ሲጨመር መዝነቡ ቁርጥ እየሆነ መጣ። ሁኔታው ያላማረው ሌላ ሰውም ፍጥነቱን ጨምሮ ወደ ክሊኒኩ አቅጣጫ ተመለሰ። ወደ ቀጭኗ መንገድ ሲደርስ መንጠባጠብ የጀመረው ዝናብ በአንድ ጊዜ ማዕተ ዶፉን ዘረገፈው። እግሬ አውጪኝ ሮጦ የውጪው ደጅ ጋ ሲደርስ በሩ ከውስጥ ተቆልፎ ስለነበር መግባት አልቻለም። ባለ በሌላ አቅሙ እያንኳኳ ከበሩ ስር ለመጠለል ሞከረ። ጥበቃው ሰምተው እስኪከፍቱለት ድረስ ሁለንተ ነው በውሃ ተጠመቀ። እስከ ቤቱ ሊሸኙት ሸንጥላውንም ቢያጠሉትም የበሰበሰ ዝናብ አይፈራም አይነት ትቷቸው ሮጠ። በረንዳው ላይ ደርሶ ከላይ እስከ ታች በልብሱ የተሸከመውን ውሃ ሲጨምቀው ትንሽ የጎርፍ ነገር ፈጠረ። ሰው ሁሉ በየቢሮው ተወሽቆ ስለነበር ማንም አላየውም። በጎን ባለው በር ወደ ራሱ ቢሮ እንደገባ በፍጥነት ልብሱን ቀየረ። ጠዋት ለስፖርት መስሪያ ከያዘው ቦርሳ ውስጥ ያለውን ልብስ ሲለውጥ አጥንቱ ውስጥ የገባው ብርድ ትንሽ ጋብ አለለት። ሰዓቱን ሲያይ ለአስራ አንድ ሰዓት ሩብ ጉዳይ ይላል። ከውሃ ማጣሪያው ውስጥ የፈላ ውሃ ቀርቶ ሻይ ቅጠል ጨመረና ራሱን ለማሞቅ ሞከረ። ተጠቅሞበት የማያውቀውን ከወደ ጥግ ያለውን የእሳት ማንደጃ ቀረብ ብሎ አየው። ውስጡ የተረበረበው ፍልጥ እንጨት የአንዳች ያለህ ይመስል ደረቱን ገልብጦ ተጋድሟል። ወደ ካርድ ክፍል ደውሎ የጽዳት ሰራተኛው እንዲልኩለት ነገራቸው። በሩን አንኳኩቶ አንገቷን ብቅ ስታደርግ ሰላም ካላት በኋላ ደጅ ወጥቼ ዝናቡ ወርዶብኝ በብርድ መሞቴ ነው ባክሽ፣ እዚህ ምድጃ ውስጥ ያለውን እንጨት እሳት ብታያይዥልኝ ብዬ ነው። ክብሪትና ጋዝ ነገር ካለ በቂ ነው አላት። ወይ በሞትኩት! ብርዱ እኮ እንዲሁም አጥንትን ይሰብራል። መጣው እስኪ ብላ፣ በሩን መልሳ ዘጋችው። ብዙም ሳይቆይ እሳቱን አያይዛለች። ስትወጣ ሶፋውን ሳብ አድርጎ ወደ እሳቱ ተጠግቶ ተቀመጠ። የበለጠ እንዲነድ እየቆሰቆሰ ብርዱ ያቆረፈዳቸው እጅና እግሩን ጠጋርቆ ለማሞቅ ሞከረ። ከተቀመጠበት ተነስቶ ትንሽ ወዲያ ወዲህ ሲል ቆየ። ወደ ጓሮ ከሚያሳየው ሰፊ መስኮት አንጻር ሄዶ እጁን ጨበጥ ላላ እያደረገ ጥቂት ቆመ። አሁን ዝናቡ ሙሉ ለሙሉ ቆመዋል። በየዛፉ ቅጠል ላይ የተከማቸው ውሃ ወደ መሬት ይንጠባጠባል ለመጥለቅ ጥቂት የቀራት ጀንበር የመጨረሻውን ሙቀት አልባ ቀይ ብርቱካናማ ቀለሟን ፈንጥቃ በወረደው ዶፍ ለተወገሩ ፍጡራን ሐዘኔታዋን የምትገልጽ ትመስላለች። ሁሉም ነገር ረጭና ጸጥ ብሏል። ከሌላው ሰው ውስጥ ነፍሰ በቀር ወደ ስራ ጠረጴዛው ዞርና ተጀምረው የተከፈቱ ጥቂት መጽሐፍትን እየዘጋ ቆልላቸው ከሁለት ዓመት በፊት ከሚስቱና ከሁለት መንትያ ልጆቹ ጋር የተነሱትን ፎቶ ከጠረጴዛው ላይ አንስቶው በጥንቃቄ ማጤን ጀመረ። ወንበሩን አሽከርክሮ ወደ መስኮቱ አስጠግቶ ተቀመጠ። ደጅ ደጁን እያየ ፈዘዘ። አሁን ፀሐዩዋ ሙሉ ለሙሉ ጠልቃለች። ድንግዝግዝ ያለ የአመሻሽ ብርሃን በአካባቢው ላይ ተንሰራፍቷል። አይኖቹ በእንባ ግጥም ሲሉ የሚተናነቀውን ሳግ ለመቆጣጠር ምራቁን ዋጥ አደረገ። ፎቶውን ቀስ ብሎ ወደነበረበት መለሰው። ጠረጴዛው ላይ በአፍጢሙት የተደፋ ሌላ ፎቶ አነሳና በቅጽበት አይቶ አስተካክሎ አስቀመጠው። በልጅነቱ ከአባቱ ጋር ሲላፉ የተነሳው ነበር።